አለን በመጀመሪያው ስነ ስርዓታችሁ ምናምን በጣም ደስ ይላል፣ የሚበረታታ ነገር ነው። ወደ ጥያቄ ስገባ ምንድ ነው ታስታውስ ከሆነ የዛሬ ሶስት ቀን እጆቻ የሚባለ ወንድማችን ነገብቶ የጠየቀት ነበር እና ኦሪት ዘፍጥረት ምዕራፍ ስድስት ቁጥር ስድስት ላይ ባለው ሀሳብ እግዚአብሔር ይጸጸታል የሚል ነገር አንስተህ ነበር አንተ። ከዛ ከላይ ጀምረ ከአንብብል ስትለው ከላይ ጀምረ ከአንብብል ስትለው ቁጥር አራት ላይ የእግዚአብሔር ልጆች የሰውን ልጆች አግብተው ወለዱ ይላል። እና የእግዚአብሔር ልጆች የተባሉት መላእክት ናቸው ብለሃል አንተ። ልክ ነኝ አይደለ? ቀጥል ትቀጥል። ማናቸው ያንን እየጠየኩ ነበር። መላእክቶች ናቸው እና መላእክቶች ናቸው እና በዛ አስተምህሮ መሰረት መላእክቶች እና የሰው ልጆች ተጋብተው ልጅ ወለዱ የሚል አስተምህሮ ከመጽሐፍ ቅዱሳችንን ካመጣክልኝ አንተ ማለት ነው። ማስረጃ ነው የምፈልገው ከመጽሐፍ ቅዱሳችን ካላመጣክ ይቅርታ ተጠይቀናል። አንተ ካመጣክ ደግሞ አንተ መላእክቶች የሰው ልጆችን ተገብተው ወለዱ የሚል ማስረጃ ከመጣክልኛ አንተ በጣም የምወደው ጥምቀትና ፋሲካ በዓል አለ። ከዛ በመቀጠል አንተን አከብርካ ነው አከብርሃለሁ ማለት ነው ማለት በቃ የእውነት ስለሌለ ነው ምን። ምክንያቱም መንፈስና ስጋ ተዋህዶ ልጅ ሊፈጥር አይችልም።

መጽሐፈ ኩፋሌ ምዕራፍ ስድስት ቁጥር ዘጠኝ ምን ይላል? የአዳም ልጆች በዓለም ሁሉ ይበዙ ዘንድ በጀመሩ ጊዜ እንዲህ ሆነ፣ ሴቶች ልጆች ተወለዱላቸው። የእግዚአብሔር መላእክትም በዚህ እየቤልዩ በአንዲቱ አመት እነዚህን አዩአቸው ይላል። የአዳም ልጆች እነዚያ ላዩአቸው መልካሞች ናቸው እና ከመረጧቸው ሁሉ ሚስት ሊሆኗቸው አገቧቸው። ወንዶች ልጆችንም ወለዱላቸው። እነዚህም ራእይት ናቸው ይላል። እያሰላም መላእክቶች ከአዳም ልጆች አግብተው ወለዱ። ለአንብበ አንድ ጊዜ አድግልኝ። ይህ ከመጽሐፍ ቅዱስ ሊሆን አይችልም። እርግጠኛ ያው መጽሐፈ ኩፋሌ ራስ መጽሐፍ መጽሐፈ ኩፋሌ ምዕራፍ ስድስት ቁጥር ዘጠኝ ላይ መልአክ ከሰው ልጆች አግብተው ወልደዋል። አሰባችሁት፣ መላይካዎች እኛ ጋር እንደዛ የሚባል ነገር የለ። መላአክ ሌላ ፍጡር ናቸው። እኛ ጋር መላአክ ናቸው። ስለዚህ አሁን ምንድነው ተዋላ ያልከው? ያው ስልክ ከራሴ መጽሐፍ ያው የተጻፈ እሺ ምዕራፍና ቁጥርን ያዘ፣ ምዕራፍና ቁጥርን ያዘ። ምዕራፍ ስድስት ቁጥር ዘጠኝ ላይ እኔ ከራሴ አንዳች አልናገርም እንዳነበብኩ እናገራለሁ። ንግግርም ቀን ነው ከመጽሐፋቸው እንጂ ከራሴ አልናገርም። ና ዳሮ ግን ትምህርቴ ከመጽሐፍ ነው። እውነት ናቸዋለው ይህን ሳታዊ አመናቸው ሰዋል ናቸው። እሺ ዮሴፍ ቦስ ወጣሳ በቃ ምዕራፍ ናጎኑ ይዘ ዮሴፍ ጥያቄ አለ በእስልምና አንድ ሰው በእንጀራ አባቱ ስም ከተጠራ ሀራም ነው ምናምን ስሎ ሰማሁ። እንዴ አላህ ከልክሏ። ድዑሁም ሊአባይህም ይላል። ልጆችን በአባቶቻቸው ስም ጥሯቸው ይላል። ዋቅሰቱ ንድ ላህ ልጅን በአባቱ ስም ነው መጠራት ያለበት። ሲያስቀጥል አሁን ብዙ ሰዎች በእንጀራ አባትና እየተጠሩ ያሉት እንዴ ነው። ተገቢ አይደለም። አባትን መካድ አይቻልም። የአባትን ስም መቀየር አይቻልም። የአባትን ስም መቀየር ተገቢ አይደለም። ሌላ ጥያቄ ነበረ። ከዚህ በፊት የሆነ ነገር ምን አልከኝ? ሌላ ጥያቄ መጽሐፋችሁ ላይ ወደ መካ ሄዱ እና ሀጅ አርጉ የሚባል ነገር አለ ብለህ ስትናገር ማስረጃም ስታሳይ ነበር። እና ደግሞ በትክክለኛው ቋንቋ ስንተረጉመው ትክክለኛውን ነገር ይነግረናል። እና አሁን ለምሳሌ አላህ ብሎ ይጠራል። የአረቦኞች ክርስቲያኖች የአረብ ሀገር ያሉ ክርስቲያኖች ያ ነገር አሁን የአረብ ባይብል ላይ እንደዛ ብሎ አለ ወይ? የአረብ ባይብል ሳይሆን አረብ አረበኛ አይደለም እኮ መጽሐፍ ቅዱስ የተጻፈው። መጽሐፍ ቅዱስ የተጻፈው በምን ቋንቋ ነው? በዕብራይስጥ ነው አይደለ? ዮሴፍ ዮሴፍ በዕብራይስጥ ነው። ስለዚህ በዕብራይስጥ ከሆነ የተጻፈው የሰማው ነው የብራይስቱን ሄደን ቀጥታ ነው ምናየው የምንቀይረው ወደ የምትፈልገው ቋንቋ ቀይረው ወደ አረበኛ ቀይር ላሳይ ይሄ ብራይስቱን ምን እንደሚል አይቼ ነበር እኔም አረጋግጬ ነበር እና ግን አላም አንኩም ያው አሁን እንትነው ያ ለምሳሌ አሁን ወደ ፊት ለፊት ነቢይ ሙሐመድ እንደመመጣ እዛ ውስጥ ተጽፈዋል ወይ ሙሐመድ የሚል ስም አለ መጽሐፍ ቅዱስ ላይ ሙሐመድ የሚል ስም አለ። ከፈለክ ስም አሳያለሁ በአረብኛ፣ ከፈለክ በአማርኛ፣ ከፈለክ አሳያለሁ። ሙሐመድ የሚል አለ። ሐጅም ከፈለክ አለ። ሙሴና አሮን ወደ መካ ሳይሆን ሙሴና አሮን ወደ መካ ሄደው ሐጅም። አዎ፣ እሱንማ አረጋግጬ ነበር። ትክክል ነው። ይህን ሙሐመድ የምለውን ሳይሆን ሙሐመድ የመባል ነቢ ወደፊት ለፊት ይመጣል የምለው ቃል አለ ግዴታ እንደዚህ ቃል በቃል መቀመጥ አለበት። እንደሱ ከሆነ ኢየሱስ የሚባል ይመጣል የሚል ሊሆነ ኪዳን ላይ አንድ ቦታ ላይ የለም። ምን ትላለህ? ክርስቶስ የሚባል የለም ማለት ነው? ኢየሱስ ይመጣል የሚል አንድ ቦታ የለም። እሺ፣ እንደዚያ ከሆነ ከሙሐመድ። እሺ፣ ያ ሙሐመድ ነቢይ ብሎ ነው ያለው። እንዴት ነው? ሙሐመድ የሚል ቃል አለ እያልኩ። አዎ፣ ከሌላ ቦታ ላይ ደግሞ ምን ይላል? ከወንድሞቻቸው መካከል እንዳንተ ያለ ነቢይ ያስነሳላቸዋል ይላል። ደሞሴ ማለት ነው አላህ ይህም በቁርአን ላይ እንደ ሙሐመድ የሚለውን አሳየሽ። ችግር የለውም። አብስር ሙሐመድ የሚለውን አሳየሽ። ያው ሀጅ የሚያደርጉ ብጽዋን ናቸው የሚል ከፈልጋቸው አሳያቸዋለሁ። ቅድስ ሀጅ የሚያደርጉ ሁሉ ብጽዋን ናቸው ይላል። እሺ እሺ፣ አሁን ብሉይ ኪዳን ነው። በብሉይ ኪዳን ማን ነው እንትን ላይ ነው፣ በብራሲት ነው ማለት ነው የተጻፈው። ያው እና ምዕራፍ እና ቁጥር ላስገባ ነው። ዮሴፍ እየተከታተልክ ነው አይደል? አላ ያው እና ምዕራፍ እና ቁጥር ላስገባ እዚህ ጋር አሁን ቀጥታ ሂብሩ የሚለው ላይ እንገባለን። እዚህ ጋር ሂብሩ አሁን እዚህ ጋር እንገባለን። አሁን እዚህ ጋር እያለ ወደ አማርኛ እንቀይረው

ወደ አረበኛ አልቀየርላችሁም ወደ አረበኛ አልቀየርላችሁም። ሶንጎፍ ሶሎሞን አምስት አስራ ስድስት ወደ አረበኛ አልቀየርላችሁም። ምን አባህ ስለ እኛ መጽሐፍ ቅዱስ ገብተን የምትነግረኝ ነው? ስለ መሀመድ ብቻ አውራ። ቆይ ቆይ ቆይ፣ ይሄ ልጄ አንዴ ተረጋጊ። ይሄ ቃል ምን ይላል? በፈጠራቸው ቃል አንድ ብቻ አይደለም። ወደ አስር ጊዜ ይሆናል። ሙሐመድ ሙሐመድ ሙሐመድ ሙሐመድ ሙሐመድ ሙሐመድ ሙሐመድ ይታያቸው የተባለውን ነገር እናስረዳ። ስለኛ መጽሐፍ ቅዱስ እኛ እስራት አወሪ ስለ ነቢያችን ስለማል ስለ በስራት አወሩ። እኔን ስደቡ፣ እኔን እንደፈለጋቸው ከፍ አድርጋ ስራት እኔን ስደቡ፣ እኔ ስናገሩ ድምፃቸውን ከፍ

አጅ ሲያደርጉ እንደነበር ነቢያቶች ከፈለጋቸው ምን ማስረጃ አለ? ኤብራይስ መጽሐፍ ቅዱስ ለመሆኑ ምን ማስረጃ አለ? በምን ማስረጃ ነው የምትሉ ኢትዮጵያ መጽሐፍ ቅዱስ የገባው ክርስቶስ ከተወለደ በኋላ ከሰባት ዓመት በኋላ ወደ ኢትዮጵያ መጣ። መጽሐፍ ቅዱስ የዛን ጊዜ የነበረው የኤብራይስ መጽሐፍ ቅዱስ ይሄን እንደሚል በምን በምን ማስረጃ አለ? ጉጉል ላይ ነው በምን እንድናየው? ከየት ነው ምናገኘው? ክርስቶስ ከተወለደ በኋላ ነው። ከተወለደ በሰባት ዓመቱ ነው ወደ ኢትዮጵያ የገባው መጽሐፍ ቅዱስ ታን ሳሌ ያው በኢትዮጵያ ጀንደረባ አማካኝነት መሰለኝ። መጽሐፍ ቅዱስ በኢትዮጵያ ይመስ ማስተማር የጀመረው ክርስቶስ በስንት አመቱ ነው? ማስተማር ሳይጀምር መጽሐፉ ገብቶ ነበር። መስራት የጀመረው ከሰባት አመቱ ገና ህፃን እያለ ነው። ኢየሱስ ክርስቶስ መስራት ተአምር መስራት የጀመረው ገና ልጅ እያለ። ማስረጃሽ ምንድን ነው? ነ ትልቁ ላይ አድርግሽና አጭና ሳየ ያ አቆጣጠራችን እንደዛ ነው። ሰባት አመት ወደኋላ የሆነው ከፈረሱ ከተወለደ ክርስቶስ ከተወለደበት ጀምሮ ሰባት አመት ወደኋላ ሌክ የሆነው አምር መስራት የጀምረው በሰባት አመት ነው ብላ ና ለቻውጭ እናሳይ። መጽሐፍ ቅዱስ ላይ እንደዛ ሚላለ ክርስቶስ ተአምር መስራት የጀምረው እንደስልምና ገና እንደተወለደ ነው። ገና እንደተወለደ ገና በባህር ሰልም እያለ ቤታችን በመቤታችን ቅድስት ድንግል ማርያም እያለ ነው ተአምር መስራት የጀመረው። ከአንዴ በሰባት አመቱ ነው ብለሽ ነበር። አሁን ደግሞ ቀነሽ እና ገና በማፀን ውስጥ እያለ እንደዛ አይደለም። ክርስቶስ እንደ መጽሐፍ ቅዱስ ለመጀመሪያ ጊዜ ተአምር መስራት የጀመረው እሱ አስጨርሰኝ እስቲ፣ እሱ አስጨርሰኝ። እሺ ትጨርሳለ። ክርስቶስ ኢየሱስ እንደ መጽሐፍ ቅዱስ ማስተማር የጀመረው ማን ነው? ተአምር መስራት የጀመረው በስንት ዓመቱ ነው? ከሰላሳ ሶስት አመቱ በኋላ ሻአሻንዲ እና ተአምር ክርስቶስ እንደ መጽሐፍ ቅዱስ የጀመረው ለመጀመሪያ ጊዜ የሰራው ተአምር ምንድን ነው? መቼ ነው ከተባለ፣ ማስተማር ከጀመረበት ጊዜ በኋላ ነው። እሱም ለመጀመሪያ ጊዜ የሰራው ተአምር ምንድን ነው? ኢየሱስ ክርስቶስ እንደ መጽሐፍ ቅዱስ መጠጥ መስራት ነው። መጠጥ መስራት፣ ሰርግ ተጠርቶ አስታውሻልሽ አለ ኤልሳጋ ስትሄድ ገና ማህጸኗ ውስጥ እያለች ወደው ሰገደ፣ ይላል ከዛ ጀምሮ ታምር ታምር እኮ አይደለምራች። ስለ ተአምር ከእኔ መጽሐፍ ቅዱስ ላይ ማስለጃ ላሆን አላሳይሽ። ለመጀመሪያ ጊዜ የሰራው ታምር ኢየሱስ ክርስቶስ ሰርግ ተጠርቶ ሄዶ ነው አይደለ? የዛኔ ወደ መጠጥ ተሰርቶ ሰጣቸው። ኢየሱስ ክርስቶስ ለመጀመሪያ ጊዜ ስራታየሱስ ክርስቶስ ስትይ፣ ሙሐመድ ለምን አታስረዳኝም? እኔ እናንተ እኮ ናቸው፣ ስለ ክርስቶስ የጀመራችሁ አስረዳችሁ እንጂ እኔማ የጠየቃችሁኝን ብቻ እየመለስኩላችሁ ነበር፣ በራሳችሁ ጊዜ ወጣችሁ። አሁን የኢየሱስ ክርስቶስ የመጀመሪያው ተአምር ዮሐንስ ወንጌል ምዕራፍ ሁለት ከቁጥር አንድ ይገኛል። ያው እና እዚህ ጋር በሶስተኛ እሺ፣ በሶስተኛውም ቀን በገሊላ ቃና ሰርግ ነበረ፣ ኢየሱስም የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ ይላል። ሰርግ ተጠርቶ ሄደ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ማርያምም እዋለ እሽንቀጥ የወይን ጠጅን ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት አንቺ ሴት ከአንቺ ጋር ምን አለኝ ጊዜን አለ። ጊዜ ግን አልደረሰም ማለት እናቱም፣ ለአገልጋዮቹ የሚላቸውን ሁሉ አድርጎ አለቻቸው። አይሁድም እንደሚያደርጉት የማንሳት ልማት ስድስት የድንጋይ ጋኖች በዚያ ተቀምጠው ነበር። አሁን ወደ ወይነት ቀየረ። ረገግኝ እኮ እሺ፣ በቃ እዚህ ጋር ምን ላል መሰረሽ፣ እሱን ታሪኩን ካወቅሽው ኢየሱስ ክርስቶስ ለመጀመሪያ ጊዜ ያደረገው ተአምር ይሄ ነው። ያው እና እዚህ ጋር ምን ላል መጨረሻ ላይ ቁጥር አስራ አንድ ኢየሱስ ይህን ምልክ ይህን የምልክቶች መጀመሪያ የተአምራት ወይንም የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጸ፣ ደቀ መዛሙርቱም በእርሷ መኑ ይላል ስለዚህ የመጀመሪያ የሰራው ተአምር ኢየሱስ ክርስቶስ ወይነ ጠጅ መስራት ነው። ወይነ ጠጅ መስራት ነው። እንዳውም ሰርቶ የሰጣቸው ወይነ ጠጅ አስካሪ ወይነ ጠጅ ነበረ። እና አሁን ምንድን የተፈጠርበደ ኢየሱስ ክርስቶስ የሰራው ተአምር እንጂ በሰባት ዓመት ነው ያልሽው ስህተት ነው። ያው የመጀመሪያ ጊዜ የሰራው ተአምር ይሄ ነው እያልኩሽ ነው ወይነ ጠጅ ይዛኔ ከሰላሳ ሶስት ዓመት አስተምሮ በኋላ ይዛኔ ነው የሰራው። ማስረጃ ሁሉ አለ ኢየሱስ መላክ መሆኑን። ግን አሁን እኔ አሁን ዝም ብዬ በቃ ከእግዚአብሔር በቀር ምንም አምላክ የለም ብዬ እሱም ብቻ ይዤ ብሄድ ምንድን ነው ይሄ? እንዴት ታያለው ይሄ ነገር? በእምነታቸው ይለ አንድና ብቸኛ የሆነውን አምላክ የነብያትን አምላክ እናምልክ ነው። እኛ ጥርጥሬያችን ሌላ አይደለም። መሲሁ ከነብያቶች መካከል አንድ ነብይ ነው። ከመልእክተኞች መካከል አንድ መልእክተኛ ነው። በጣም እናከብረዋለን፣ በጣም እንወደዋለን። ነገር ግን እንደ ክርስቲያኖችም ወደ መለኮት ከፍ አናደርገውም እንደ አይሁዶች ሀሰተኛ ነው ብለን ዝግ አናደርግም። መካከል ላይ ያለ ዶክተር አይደለ አምላክ መርጦታል። በእስራኤል ልጆች ልኮታል። በእርሱ ተመርቅ ሰዎች ይድኑ ነበር በዘመኑ ዶክተር። በጣም የተወደደ ነቢይ ነው። አላህ በቁርአን ላይ ወጂሃን ፊት ዱንያ ወልአኪራ ብሎ ጠርቶታል። በቅርቢቱም ዓለም በቀጣዩ ዓለምም እየተከበረ ብሎ ገልጾታል። ዶክተር የሙታንን እንዲያስነሳ ተአምር ሰጥቶት ነበር። ማየት የተሳናቸውን እንዲፈውስ ተአምር ተሰጥቷል።

አኔ ቀትጅ ትኩምቢ አየት የሚረቢኩም አለ እኔ ከጌታችሁ የሆኑ ተአምራቶችን አመጣሁላቸኋለ። ከራሱ አይደለም ከጌታ የተሰጠው ተአምር ነው። የሐዋርያት ስራ ምዕራፍ ሁለት ቁጥር 22 ላይ አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገለት ይላል። በነብያት በኩል ሲሰራ የነበረው ያ ተአምር በክርስቶስ በኩል ሰራ። እነዚህን ምን አደረጓቸው? አይ ራሱ የሰራቸው የአምላክነቱ መገለጫዎች ናቸው ብ ወል ም የአምላክ ስራዎች ናቸው በክርስቶስ መ የአምላክን ክብር ይገልጣሉ እንጂ እነዚያ ክርስቶስ አይደለም እያደረጋቸው ያለው አምላክ በክርስቶስ በኩል እየሰራ ነው። እውቃቸዋል አርላ በሙሴ በኩል ባህር ሲከፍል እንደነበር በመሲሁ በኩል ሙታንን አስነሳ። በነቢያት በኩል አምላክ ተአምርን ያደርጋል። ምንድን ነው አላማው ከተባለ እውነተኛ መልእክተኞች መሆናቸውን ማረጋገጫ ነው። አልአዛርም በሚያስነሳ ጊዜ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባቱ፣ ወይ ስለሰማኸኝ አመሰግናለሁ። ሁልጊዜም እንደምትሰማኝ ያውቃለሁ። ይህንም ከዚህ ሁሉ ሕዝብ ፊት የምናገረው አምላክ እንደሆን ፍንደቁ ዘንድ አይደለም ያለው፣ አንተ እንደላከኝ ያውቁ ዘንድ ነው አለ። ይህነተኛ መለክተኛ ነታቸው ማለ ተአምራቶች ገዛ ቻላረ። ስለዚህ ክርስቶስ የአምላክ መልእክተኛና ነብይ ናቸው። የከበረ ነብይ ነው። እኔ የምጠራህ ወደ ኢስላም እንድትመጣ ነው። የነቢያቶች መንገድ ነው። አምላክ አላህ ስብሐነ ተዓላ

እርሱን በብቸኝነት መግዛት በእርሱ ላይ ጥንት ተሳታጋሩ ያ ያ አንድ አምላክ የነቢያት አምላክ በአንድነቱ ላይ ቁጥር ክስትነት የለበት። ያ የነቢያት አምላክ ዘላለማዊ ያው ነው ይሁን ሞትነት የለበት። ያ የነቢያት አምላክ መለኮት ብቻ ነው፣ በመለኮትነቱ ላይ ሰውነት የለበት። እርሱ የማይለዋወጥ ባህሪ ላይ ያለው የመለወት ባህሪ የፍጡር ባህሪ ነች። ሌሎች አላርም እርሱ ሰው ነው፣ አምላክ ብሎ ተብሎ አይገለጽም። አምላክ አምላክ ብቻ ነው። መጽሐፍ ቅዱስ ላይ አነ ረብ ሁላ ተገየር ይላል። እኔ አምላክ፣ እኛ አልለዋወጥም ይላል። የበላው ባህሪ የለውም። እርሱ ያ አንድ አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። አምላክ ጌታ ነው፣ ባሪያ ምለው ተብሎ አይገለጽም በፍጹም። ያ አንድ አምላክ አያልና አሸናፊ ነው። በአያልነቱ በአሸናፊነቱ ላይ ተሸናፊነት የለበትም። የፈጠራቸው ደካማ ፍጥረታቶች እርሱን፣ ሊገድሉት፣ ሊሰቅሉት፣ ሊቀብሩት በፍጹም አይችሉም። በፍጹም እርሱንም አያዩትም አይደርሶበትም። ራሱ አላረ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድም ሰው እንኳን አላየውም ሊያየውም አይቻለውም ተብሎ ነው የተገለጸው። ያን ሰው ግን ምዕራፍ አንድ ቁጥር አስራ ዘጠኝ አካባቢ ላይ ምን ይላል? እሺ፣ የሆነ እሱ አንድም ሰው እንኳን የለም እያለ ይናገራል። እሺ፣ ቀጥል። አሁን በእናንተ እምነት አንድ ሰው አላህ በብቸነት የምመለቅ አምላክ ነው ሙሐመድ ደግሞ የእሱ መልእክተኛ ነው ብላችሁ ካመናችሁ ጀነትን ታገኛላችሁ። አሁን እኔ ደግሞ እግዚአብሔር በብቸኝነት የምመለቅ አምላክ እሱ ብቻ ነው እና ኢየሱስ የእሱ መልእክተኛ ነው ብዬ ካመንኩ የዘላለምን ህይወት አገኛለሁ ወይ? በመጀመሪያ ክርስቶስ በዘመኑ የተላከ መልእክተኛ ነው ብለን ማመን ግዴታ ነው። ነገር ግን የመጨረሻም ዘመንም ነቢይ ማመን ግዴታ ነው። አንድ ሰው ተነስቶ አይሁዲዎች እኛ የሙሴን መልእክተኛነት እናምናለን አምላክ እግዚአብሔር አንድ ነው ቢሉ መሲሁን እስካልተቀበሉ ድረስ የፈለገ ቢሆን መንግስተ ሰማያትን አያገኙ። እንዲያምናል እኮ በሙሴ ቢሉ አይሆንም፣ አይሰራ። አንድ ነቢይ ጥሎ አንድ ነቢይ መካድ አይቻልም። እዚህ ነው አይሁዲዎች ከሃዲ የሆኑት መሲሁን በመካዳቸው ብቻ አመኛ ያስብላል ከሃዲ

ሙሐመድ ወይ፣ ለሰዎች እንዲህ ብለህ ነገራችሁ፣ አላህን የምትወዱ ከሆናችሁ እኔን ተከተሉኝ በላቸው። አንተን ይከተሉ፣ አንተን ሲከተሉ የኔን ውዴታ ያገኛሉ አለ። ይህን ቃል በመሲሁ በኩልም እንደተናገረለት ማለት ነው፣ ገብቶሃል አለ። ያለ ያ ምን ይላል? እኔ ህይወትም መንገድም እውነት ነ፣ ያለ እኔ በቀር ማንም ወደ አብ የሚሄድ የለም ይላል፣ አይደል? ወደ አብ አድራሽ ነው ያለ እርሱ፣ ማንም ሰው መሄድ አይችልም ነበር በዘመኑ ያ በክርስቶስ ነቢይነት ካላመኑ የክርስቶስን መንገድ ካልተከተሉ ሰዎች በዘመኑ ማንም ሰው ወደ አምላክ የሚሄድ የለም ነበር። አሁንም በዚህ ዘመን ላይ ምናል አላህ ወደ እኔ ሰዎች መምጣት ሲፈልጉ በአንተ ነብይነት ማመን አለባቸው፣ በአንተ ነው ማለት እያለ ይናገራል። በሙሴ ዘመን ልክ እንዲሁ፣ በአብርሃም ዘመን ልክ እንዲሁ፣ ህግና ስርዓት እስካላመና ያን ነቢይ እንደ ነቢይ አሁነ እስካልተከተለ ድረስ በፍጹም የአምላክን መንገድ ያገኛቸል። እና ያ ከመሲሁ በኋላ ለዓለም ህዝብ የተላኩት ነቢይ እርሳቸው ናቸው።

ኡላኢከ አለዚነ ሀደ አላህ ሙሐመድ ሆይ እነዚህን ከአንተ በፊት የመራቸው ወደዚህ ወደ ቀኑ መንገድ ወደ ኢስላም እነዚህን ነው። በነዚህ መንገድ ላይ እንድትሆን አዘዝኩ ተከተል ይላቸዋል። አየህ እኛ የነብያትን መንገድ ይዘውልን የመጡት እርሳቸው የአብርሃምን መንገድ ተከተሉ፣ የኢስሐቅን የያዕቆብን መንገድ ተከተሉ። ያም ያንን አንድና ብቸኛ የሆነ አምላክ ምልኩ ነው። የእርሳቸውን ነብይነት አምኖ መቀበል፣ እርሳቸውን ስትቀበል የቀደምት ነብያትን መንገድ እንደተቀበል ዲኑ ዋሒድ ወሁወል ኢስላም። ነቢያቶች አንድ ነው መንገዳቸው። እርሱ ለዚያ አንድና ብቸኛ ለሆነው አምላክ እርሱ ታዛዥ ነው። ይሄ ነው።